ጤና ይስጥልኛ አድማጮች፣ እንደምን አረፈዳችሁ? በያላችሁበት ሁሉ ሰላማችሁ የበዛልን ልባዊ ምኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት እጅግ አደገኛና ሰበር አንገብጋቢ የድል ዜናዎች ከተለያዩ የአማራ ክልል የጦር ግንባሮች አጠናቅሬ ይቀርብ ያለው እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ እንደተለመደው ላይክ በማድረግ እየጀምራችሁ በኮመንት መስጫው ስርም የግል ሀሳብ አስቴቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸው የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀዳሚ ወዳደረኩላቸው የመረጃ ክፍሌን በቀጥታ ስሻገር የአፋ ባህ ሰሜን አማራ ቀጠና በላይ እዝ፣ ሜጀር ጀኔራሉ ባንታ ባተ፣ አንደኛ ኮር የግንባር ወሳኝ መረጃዎች አሉ። እኛ አጫጭር መረጃዎች በማስቀደም ጀምራለሁ። ከዚህም በመቀጠል ሌሎች ተጨማሪ ሰበር የድል ዜናዎችን አጋራችኋለሁ። ጣና ገላዲዎስ ክፍለ ጦር እናም ነበልባሎ ፎገራ ክፍለ ጦር ጥምረታዊ ድል አስመዝግበዋል። ይህን ድል ስንመለከት እንግዲህ የአገዛዙ አራዊት ሰራዊት የሆነው አማራ በታን ወይንም አድማ ብተና መነሻውን ከወረታም ከአምበሳሜ እናም ከሃሙሲት ከተሞች አድርጎም መዳረሻውን ዋንዛዬን በቅዠት አቅዶ ተንቀሳቅሶም የነበረ ሲሆን ነገር ግን የጠላት መረጃ ቀድሞ የደረሳቸው የጣና ገላዲዮስ ክፍለ ጦር 02 ብርጌዶች ወይንም ጣና ብርጌድ እና አምበሶ ብርጌድ እና ነበልባሉ ፎገራ ክፍለ ጦር ይህንን ቅጥረኛ ታጣቂ ከረፋዶ አራት ሰዓት ጀምሮ አውራ ተራራ ላይ መብረቃዊ ጥቃት በመፈጸም ጀምረውታል። ውጊያ አድማሱን አስፍቶ እስከ ወረታ ዙሪያና ጎማራ ከተማ ድረስ ጠላት በአማራ ልጆች ሲመታ መዋሉን ነው እንግዲህ የደረሰን መረጃ የሚያሳየው። ይህ በእንዲህ እንዳለ መጀመሪያ የገባው የአገዛዙ ታጣቂ የአማራ ፋኖን ክንድ መቋቋም አቅቶትም አጋሽ ኃይል ከባህር ዳርና ከአንበሳሜ ሲያስልክ እየዋለ ሲሆን በመጨረሻም ጠላት በቁጥር ላይ ቁጥር ቢጨምርም የአገዛዝ የአማራ ፋኖን ክንድ መቋቋም ባለመቻሉም በአቅራቢያው ካሉ ከተሞች አለኝ ያለውን ጥምር ኃይል በማምጣት የነበረውን ኃይል ከቀኑ 11 ሰዓት ተኩል በሙሉ ጠቅልሎ ወደ አንበሳሜና ባህር ዳር እግሬ አውጪኝ እንዳለምነው መረጃዎች የሚያሳዩት። በዚህ ውጊያ በጠላት ላይ ከፍተኛ የሆነ ቁሳዊ፣ አካላዊና ሞራላዊ ኪሳራ የደረሰ ሲሆን ራሱን በመከላከያ ስም የሰየመው የአብይ አህመድ ታጣቂ በ11ኛው ሰዓት በደቂቃዎች ምምት አስሩ ሲደመሰስ ዘጠኝ የሚሆኑት ከባድ ቁስለኛ ሆነውበታል። ይህም በእንዲህ እንዳለ እንግዲህ ጣና ገላዲዎስ ክፍለ ጦር ጥቅምት 6 ቀን 2018 ዓ ም የፈጸመውን ጀብዱ ስንመለከት ደግሞ የአገዛዙ አራዊት ሰራዊት ከአንበሳሜ ከተማ ወደ ሀሙሴት ከተማ በተሽከርካሪ ሲንቀሳቀስ የነበረ ታጣቂም በአንበሶ ብርጌድ ገነት ወንዝ ላይ ከቀኑ 6 ሰዓት በተወሰደ የታቀደ የደፈጣ ምትም አንዱ ፓትሮል ላይ የነበረው አካላት በሙሉ ሲደመሰሱ የነፍስ ወከፍ መሳሪያዎችም በምርኮ እንደተገኙ ነው የደረሰን መረጃ የሚያሳየው። በሌላ በኩል ደግሞ ጉና ክፍለ ጦር እንዳቤት ብርጌድ ጥቅምት 26 ቀን 2018 እሱም በፈጸመው ጀብዶ የአገዛዙ አራዊት ሰራዊት አለኝ ያለውን ሜካናይዝድና እግረኛ ኃይል በመያዝ መነሻውን ከእንዳ ቤቷ ወለሽ በማድረግም ወደ ገነት ማርያም ሲንቀሳቀስ የእንዳ ቤት ብርጌድ አካል የሆነችው ረመጧ ሻለቃ ዜሮ ሁለት ጠላትን ከጠዋቱ ሁለት ሰዓት ተኩል ጀምረው እስከ ቀኑ ሰባት ሰዓት ከአስር ድረስ ሲያር በደብዶት ውለዋል። የአማራ ፋኖን ክድ መቋቋም ያቃተው የፋሽስቱ ጥምር ጦርም ንጹሃን አማራ አርሶ አደሮችንና ቀሳውስትን በጅምላ ሲገርፍና ሲያስር እንደዋለም ነው የደረሰን መረጃ የሚያሳየው። የአርሶ አደሮችን ሰብል ሲያወድም፣ ቤተ ክርስቲያናትንም ኢላማ አድርጎ በከባድ መሳሪያ ሲደበደብ ውሏል ሲሉም የመረጃ ምንጮቻችን አክለው እየገለጹ ሲሆን አሁንም ከየስፍራዎቹ ተያያዥ መረጃዎችን እየተከታተልን ነው። በቀጣዩ የመረጃ ክፍላችን ተጨማሪ መረጃዎችን አጠናቅረን የምንመለስበት ነው የሚሆነው። ይህ በእንዲህ እንዳለ ወደ ቀጣይ ሰበር ዜናይም ስሻገር በዛሬው ዕለት ከአሸዋ እስከ አዲስ ቅዳም ከተማም የጦር ሜዳ መገናኛውን ጨምሮ ክላሽ እንደቆሎ ታፍሷል ሲሉ የመረጃ ምንጮቻችን ባደረሱን መረጃ ገልጸዋል። በአንድ በኩል የአሰራቃ ኤፍሬም አጥናፉ ብርጌድ ከትምህርት ባለድርሻ አካላት ጋር ሊያደርግ እያሰበውን ውይይትም ለማስተጓጎል በሌላ በኩል ኬላ ዘርግቶም ማህበረሰባችንን ለመዝረፋ ሰፍስፎ ጥቅምት 28 ቀን 2018 ዓ ም ከአድጓሚ ተራራ እስከ አሸዋ ተዘርግቶ እየነበረው የብልጽግና ታጣቂም በፋኖ ሰይፍ እየተበላ በወጣበት እንደ ቀረም ጭምር ነው የመረጃ ምንጮቻችን እያጋሩን። በዚህ ረመጧ የአፋ ባህ ምዕራብ አማራ ቀጠና ቴድሮስ እዝ ሶስተኛ ጎጃ ማገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ እና ቁጦቹ የክፍለ ጦሩ ልዩ ተወርዋሪ ኃይል በሰሩት አስደናቂ ኦፕሬሽንም የአድማ አዛዡን እናም ዴሽቃ ተኳሹን ጨምሮ 22 የጥላት ታጣቂ ሲደመሰስ፣ ከ29 በላይ ቁስለኛም እንደሆነ ነው የመረጃ ምንጮች አክለው የገለጹት። በምርኮ በኩል ደግሞ 23 የነፍስ ወከፍ መሳሪያ፣ አንድ የጦር ሜዳ መገናኛ ራዲዮ፣ አምስት የእጅ ቦምብ፣ 328 የክላሽ ተተኳሽ ገቢ የተደረገ ሲሆን አዲስ ቅዳም ከተማ የተሰገሰገው ወዳደር ካድሬም በየጊዜው የሚወገድበትን በመቶዎች የሚቆጠር ታጣቂ የድሃ ልጅ ምትካት በሚለው ፀረ ፍጥረት ፍልስፍና ነው። ከላይ ከላይ እየተካ ስልጣኑ ለማቆየት ቢጠርም ነገሮች ሁሉ ከቁጥጥር ውጭ ሆነውበት መዋቅሩ በሙሉ እየፈራረሰ ይገኛል ሲሉም የመረጃ ምንጮቻችን አክለው ገልጸዋል። ተያያዥ መረጃዎችን ከስፍራው እየተከታተል ነው። በቀጣዩ የመረጃ ክፍላችን ተጨማሪ መረጃዎች አጠናቅረን የምንመለስበት ይሆናል። ወደ ቀጣይ ሰበር የድል ዜናም ሲሻገር በምዕራብ ጎንደር መተማ ወረዳ በተደጋጋሚ ፋኖ ድል የቀናው የጠላት ኃይልም እየተሽመደመደ ሙትና ቁስለኛ እየሆነ እንደሚገኝ ተገለጸ። በትናንትና 2 ጥቅምት 27 ቀን 2018 ዓም የአገዛዙ አገልጋይ ጦት ቆራጭ ኃይል መነሻውን ቅጥራ አድርጎ ወደ አርባ ጅራ እየተጓዘ ባለበት ሰዓት አይበገሬዎቹ የበረሃ ፈርጦች የመይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር ፋሲል ብርጌድ በአርበኛ ሳሌ ግርማ እና በአርበኛ ባንዴራው እየተመራ እንዲሁም የክፍለ ጦሩ አመራሮች በተሳተፉበት ስምሪትም ሌላ ሶስተኛ ዞር ከታጉረና ጓንግ ክብ ከተሰራው ጀብድ የቀጠለኝ ልዩ ኦፕሬሽን በመስራት ይህንኑ ግብስብስ የብልጽግና ስርዓት አስፈጻሚ የማፊያ ቡድን ከቀኑ 9 ሰዓት እስከ 11 ሰዓት ተኩል ክፉኛ ሲያበራዩት እንደ እንደተለመደውም ከፍተኛ ቁጥር ያለው ሞትና ቁስለኛውን እያዝረከረከ እግሬ ያውጭኝ ብሎ ወደ 40 ጅራ መፈርጠጡን የመረጃ ምንጮቻችን እየገለጹ ሲሆን፣ በዚህ ልዩ ኦፕሬሽንም የአጣና ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል እንዳሳወቀው ቁጥሩ ከፍተኛ የሆነ ለጊዜው የደረሰን የአገዛዙ ኃይል ሞትና ቁስለኛ ቀጥሎ ከተጠቀሰው በላይ እንደሚሆንም የውስጥ መረጃዎች አድርሰውናል ሲል እያሳወቀ ሲሆን ሙት 18፣ ቁስለኛ 26 ሲልም ነው በጽሑፍ ይህንን መረጃ ለሚዲያችን እየላከው። ተጨማሪ መረጃዎችን እንዲከታተልልን አድርገናል። በቀጣዩ የመረጃ ክፍላችን የሚደርሱትን መረጃዎች አጠናቅሮ የሚያደርሰን በመሆኑም በስፋትና በዝርዝር ተጨማሪ መረጃዎችን ይዘን የምንመለስበት ነው የሚሆነው። ክቡራን አድማጮች ለሰዓቱ ያስኩላቸው አጫጭር የግንባር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።